ጊዜ ጊዜ በኢቲኤም አካባቢ ብር እንዳወጣት ነገረኝ። ይሄን ጉዳይ በዋትሳፕ ደውዬልን እናውራ። ዝና አሁን ዋትሳፕ ላይ ለመግዛት ወንጀለኛ ሊያደርግሽ ይችላል፣ ተጠንቀቂ። እኔ ዝናን በአንድ ነገር አምነዋለሁ። በፍጹም ቃሉን የሚበላ ሰው ግን አይደለም። አሁን ወደሱ ቤት ነው አምትሄጂው? አዎ ዝርዝር እቅዱን አውጥቻለሁ ነው ያለው። ሄደን ወረቀት ላይ ነው የሚፈርመው። ልብ አድርጊ፣ ዝና የማይነግርሽ ብዙ የግል እቅዶች ሊኖሩት ይችላሉ። አንቺ መጠራጠር ስራሽ ነው። እኔ መሐሊት ግን የማሸንፍበት ቀን ተቃርቧል። ለመሞት ወስኜ ነው የመጣሁት እና ተኩስ እንዳትጠገኝ ስለምትገለኝ ቀድሜ እገልሃለሁ። ለእኔ አንተን ፈርቶ ወደኋላ መሸሽ ሞት ነው። ዝና እንዳትጠገኝ፣ ሉላ ነገር የለችም ምን ነው የያዝከው? ሽጉጥ ፕላስቲክ። እሱን ግንባር ላይ ስፈነድህ ታውቀዋለህ። እባክሽ እናት፣ እባክሽ እኮ ሽጉጥ ይዟል፣ ይገለኛል። እዛው ካለንበት ሰፈር ነው የወጣው። ምናልባት ቤቱንም ሊያውቁ ሏንም ሊወስዳት ይችላል፣ ሊያገኛት ይችላል። ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው እና ሞገሴን እንዲገድሉለት የተለያየ ሰዎችን አሰማርቶ ቢሆንም ይህ ግን በቀላሉ ሊሳካለት ስላልቻለ ዛሬ ላይ ኤቲኤም ገንዘብ ከየት እንደሚያወጣ ባንኩን አድራሻውን በማጣራትም ከዛ ድረስ በመሄድም ሞገሴን ፊት ለፊት ሊያገኘው ችሏል። ታዲያ ሞገሴም ሽጉጡን በመምዘዝ ራሱን በመከላከል ከዝና ጥቃት ሊያመልጥ ችሏል። ሆኖም ዛሬ ላይ ዝና ግን ዱላና ጥቼ ምንም አይነት ኑሮ መኖር ስለማልፈልግ ከፈለግ ሽጉጡን ሳበውና ግደለኝ በማለትም ከሽጉጡ ጋራ ክፉኛ ተፋጦበታል። ታዲያ አልሸሽለት ሲል በመጨረሻ ሞገሴ ወደኋላ በማፈግፈግ ከዝናና ከማህሌት ጥቃትም ሊያመልጥ ይችላል። እስከ መጨረሻ ግን ለዳጣ ደውሎ ምናልባትም በሕይወቴ ላይ አንዳች ነገር ከደረሰ ተጠያቂ ሊሆኑ የሚችሉት ማህሌትና ዝና ናቸው በማለትም ነግሯታል። እሷ ጉዳዩን ለፖሊስ ማመልከት እንዳለባቸው ብትነግረውም እኔ ህጋዊ ሚስቴ አይደለችም ሉላ ከኔ ጋር እንደሆነች ፖሊስ ካወቀ ወንጀለኛ ተደርጌ ወደ እስር ቤት የምወረወር ይሆናል። ስለዚህ ምንም ነገር እንዳትናገሪ በማለትም ዳጣን አስጠንቅቋታል። እስከ መጨረሻም ይህንን ተናግሮ ስልኩን ከዘጋ በኋላ ግን ማህሌትና ዝና በቅርብ ርቀት እየሮጡ ከእሱ ለመድረስ እየተጣደፉ ነበረ። ታዲያ ሞገሴ በዝናና በማህሌት ቁጥጥር ተመልሶ ይወድቃል ወይስ ያመልጣል? አብረን የምንከታተል ይሆናል። ሰላም ጤና ይስጥልን፣ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይዛ እያልኩኝ ምሳሌ ድራማ ክፍል 68ን እንመለከታለን በባለፈው ክፍል ቅድስት ከዚህ በኋላ ወደ ክፍለ ሀገር ሄጄ የራሴን ሕይወት መመስረት ይኖርብኛል። በጊዜ ልጅ መውለድ አለብኝ እድሜ እየሄደ ነው በማለት ለብሩኬ ትነግረዋለች። ብሩኬም ትዳር አማረሽ እንዲህ የሚል ጥያቄ ማስከትሎላታል። በስተ መጨረሻም በአይነ ቁራኛ በፍቅር እየተመለከታት ሳለ ከዛም አልጋው ተነጥፏል ወይም በማለትም ጠይቋታል። እሷም እየተርበተበተች ደግሜ ላንጥፎ እንዴ በማለት ወደ ክፍል ታመራለች። ይህንም አልጋውን እያነጠፈችው ከብሩኬ ጋራ ምን አይነት የፍቅር ጊዜ ማሳለፍ እንዳለባት በሀሳቧም ጭልጥ ብላለች። አልጋውን አንጥፋ ተመልሳም ምን ነው ብሩኬ፣ ምነው ፈራኸኝ፣ አሁን ብትጠይቀኝ እምቢ የምልህ ይመስልሃል? በማለት ብቻ ከራሷ ጋራ በተፈጠረባት ስሜት ውዝግብ ውስጥ ገብታለች። ቅድስት ተረጋጊ እንደዚህ ስሜታዊ ሁነሽማ፣ ድንግልናሽን በከንቱ መስጠት የለብሽም። በማለትም ብቻ በዚህ ሁኔታ ከራሷ ጋር ውዝግብ ላይ ናት። ብሩኬን በበኩሉ ከራሱ ጋር ሲያስብ ከቆየ በኋላ እና ክፍለ ሀገር የምትሄጀው በባለፈው አፈቀድኩት ያልኩት ልጅ አለ ነው የምትይኝ በማለትም ይጠይቃታል። እሷም አዎን አለችው እየተሽኮረመመች። ነገር ግን ውስጧ የሚያስበው ብሩኬን ነበረ። በባለፈውም እንግዲህ እግዚአብሔር ለፈቀደለት አንድ ያፈቀርኩት ሰው አለ በማለት ነገር ግን በልቧ የወደደችው ና ያፈቀረችው አንድ ሰው እንዳለም ገልጻለታለች። ይህ ሰው ብሩኬ እራሱ ነበረ። ብሩኬ ግን በግልጽ እየተረዳትም አይመስልም። ብቻ ምንም እንኳን እሱን እየወደደችውና እያፈቀረችው ብት መጣም በግልጽ አንተ ነው የማፈቅርህ እስካላለችው ድረስ ብሩኬ ስሜቷን እየተረዳላት አይደለም። በግልጽ አውጥታ እንዳትናገርም ምናልባትም ሴትነት የተፈታተናትም ትመስላለች። ነገር ግን ቅድስት እንደምትወደው በግልጽ ለብርጌ መናገር አለባት ብዬም አምናለሁ። በሌላ በኩል ሞገሴም ሉላን እስከ መቼ ድረስ እዚህ ቁጭ ብዬ ዘልቃለሁ? ወጥቼ አንዳንድ ስራዎች ማፈላለግ ይኖርብኛል በማለት ለሉላ እየነገራት ነው። ሉላ ግን አሁንም ስጋት ላይ እንዳለች እና ዝና ሊከታተለው ስለሚችል እባክን ጉዳት ያደርስብሃል እያለችም ያስጠነቀቀችው ነው። ዝናም አሁን ሞገሴን የሚያገኝበትን አቅጣጫ በተለያየ መንገድ ሰዎችን በማሰማራት ሞገሴን ማስገደል እንዳለበት እየተመካከረ ቢሆንም ይህ ነገር ግን አንድም ጠብ ሊልለት አልቻለም። ዛሬ ላይ የማሌት ሰዎች በቅርብ ርቀት ሞገሴን እየተከታተሉት እንደነበረ በመጀመሪያ ነግሯት፣ ሲያበቁ በኋላ ግን እሱ መስሎን ነው በስተት ነው በማለት ይነግሯታል። እሷም በጣም ተናደደች። እንኳንም ለዝና አልተናገርኳለች። በእርግጥ ለዝና ልትናገር ነበር ነገር ግን ሉላን እኮ በቀላሉ አገኛት ማለት አንቺ በፍቅር የምትፈልጊውን ዝና እንዲ በቀላሉ ማግኘት ትችም። ይህንን ሀሳብሽን ቀይሬ በማለትም ኤፍራታ መክራት ስለነበረ ሀሳቧን ቀይራለች። ሆኖም አትናገሪ ነው የምትይኝ በማለትም ለኤፍራታ እየነገረቻት ነበረ። አሁን እንደዛ አደረግሽ ማለት ለሱ ምቹ አጋጣሚ ይፈጠርለታል እያለች መክራታለች። ካልሽስ በጣም ናፍቆኛል እያለች ስለ ዝና እያወሩ ሳለም ዝና ስልክ ይደውላል። አሁንም ምን አዲስ መረጃ አለ? በማለትም ጠይቋታል። እሷም ምንም አዲስ ነገር እንደሌለም ትነግረዋለች። ይህኔ በጣም ይናደዳል። ታዲያ የባንክ አካውንቱን ታውቂዋለሽ? በማለት ከማህሌትም የሞገሴን የባንክ አካውንት ይቀበላል። እናም የሞገሴን የባንክ አካውንት ካገኘ በኋላ ለሆነ ሰው ስልክ በመደወል ከዚህ ቁጥር የት አካባቢ የባንክ አካውንት ገንዘብ እንደሚያወጣና መቼ መቼ እንደሚወስድም እባክህን ጠይቀልኝ በማለትም እነዚህን መረጃዎች አጣርቶ እንዲሰጠውም ይህንን ሰው ይጠይቀዋል። ሰውም አባቱ ስለዋለለት የእሱን ውለታ መመለስ ስላለበት ይህ ነገር በጣም ወንጀል ነው፣ ነገር ግን ለአንተ ስል የማላደርገው የለም እያለም አንድ ባንድ ሞገሴ የሚያወጣበትን መረጃዎችን አሳልፎ ሰጥቶታል። ብሩኬም ሞገሴ ላደረገለት ነገር ስልክ በመደወል በጣም ይቅርታ፣ በእርግጥም ዘግይቻለሁ ግን አንተ ያደረክልኝን መቼ ነው ከፍዬ የሚጨርሰው ጨርሰው በማለት ምስጋና እያቀረበለት ነው። አይ እሱ ብቻ አይደለም ቅድስት ለምሳሌ ስትል ድንግልናዋን ልትሸጥ ነበር በማለት አስደንጋጭን ነገር ይነግረዋል። ብሩኬ እንዴት እስከዚህ ድረስ በማለት ይገረማል። በሌላ በኩል ዳጣም ቢሆን መረጃዎችን አሳልፋ ለሞገሴ በመስጠት መንገድ እንዲወዛገብና ማህሌትና ኤፍራታ የኤርፖርቱን ጉዞ ሊያሰናክሉበት እንደነበርና ነገር ግን ሞገሴ እነሱን እቅድ በማደናቀፍ ብሩኬ የውጭ ሀገር ጉዞውን ማሳካት እንደቻለም እያስታወሰ አንድ ባንድ ለብሩኬ ይነግረዋል። ብሩኬ ምን ማድረግ እችላለሁ፣ ብቻ በቅርቡ እንድንገናኝ ይፈልጋለሁ በማለትም ይገልጽለታል። ሞገሴ ግን አይ፣ አሁን እኔ እናንተ የመገናኝበት ጊዜ አይደለም፣ ዝና እየተከታተለኝ ስለሆነ እኔ እናንተ በእርግጥ የሆነ ቀን እንገናኛለን ዛሬ ላይ ግን አይቻልም በማለት ይገልጽለታል። ነገር ግን ብሩኬ ከአጠገቡ ሆኖ ዝናን አብሮት ሊከላከለው እንደፈለገ ነበረ የገለጸለት። ታዲያ ብዝና አዎ እየተከታተለ ነው፣ ግን ራስን ጠብቅ በማለትም ሞገሴን ያስጠነቅቀዋል። ሞገሴም እራሱን እንደሚጠብቅ ነግሮት ስልኩን ከዘጋ በኋላ ቀጥታ ወደ ባንክ ቤት በመሄድም ገንዘብ ለማውጣት ጥረት እያደረገ ባለበት ሰዓትም ዝናና ማህሌት በቅርብ ርቀት ሁነው እየከታተሉት ነበረ ማህሌት እኔ ይሄ ነገር አይሆንም እያለች ነው ምክንያቱም ከዚህ በፊት ኤፍራታ ሊጠቀምብሽ እንዳይሆን አንቺን ወንጀለኛ አስደርጎ ወደ እስር ቤት እንዳትወረወሪ በማለትም እያስፈራራቻት ነው ማህሌት ግን ዝና የተነፈሰውን ሳይፈጽም በፍጹም እሱ ለቃሉ ታማኝ ነው፣ ይህን አያደርግም እያለች ጠበቃ ቆማለች። በስተ መጨረሻም ከዝና ጋር ተገናኝተው ሞገሴን እየተከታተሉ ባሉበት ሰዓት ሞገሴም ቀድሞ አይቷቸው ስለነበረ ከእነሱ ለማምለጥ ሩጫውን ቀጥሏል። ነገር ግን በስተ መጨረሻም ሽጉጡን በመምዘዝ ዝና ታርፍ፣ እንደውረፍ ሉላ ከኔ የለችም በማለትም ግንባሩ ላይ ደቅኖበት ነበረ። ሆኖም ዝና ለምን አትገድለኝም? ጨርሰኝ፣ ይኸውልህ እያለም ፊቱ ላይ ያፈጠጠበት እስከ መጨረሻም አልሸሽለት ሲል ሞገሴ ወደ ኋላ በማፈግፈግ ሩጫውን ይቀጥላል። መሀሌት ግን በጣም ነበር እየተርበተበተቸው ነበረው። ይኸው ሞገሴ ሽጉጥ ይዟል፣ እባክህን ይገድልሃል በማለትም ዝናን ስታስፈራራው እሱ ግን ዘወር በይልኝ አንቺ ሽንታም እያለ በስድብ ያጠረግዳት ገብቷል። ሞገሴ በበኩሉ የምትናዘዘው ካለህ ለሰው ሻ ተናዘዝልኝ በማለትም እየነገረው ነበረ። ጀግና አሉላ ሽጉጥ አስታጠቀችህም አይደለ እያለም ለምን አተኩሰውም አንተ ፈሪ ሽጉጥ ይዘህ እንዴት ወደ ኋላ ትሸሻለህ እያለም በሞገሴ ላይ ይሳለቅበት ገብቷል። እስከ መጨረሻ ሞገሴ ራሱን ዕዳ ውስጥ ላለመክተት ይመስላል ወደ ኋላ ፈግፍጎ ሩጫውን ቀጥሏል። በዳጣ ስልክ በመደወል ዝናና ማህሌት እየተከታተሉት እንደሆነም ነግሯታል። ይህኔ እባክን ፖሊስ ይዤ ልምጣ እያለችው ነበረ። ዳጣ ፖሊስ ካወቀማ ጉዳዩ ከባድ ነው። ምክንያቱም ሉላ የዝና የሰማኒያ ሚስቱ ናት። ስለዚህ እኔ ወንጀለኛ ነኝ። ፖሊስ ጉዳዩን ማወቅ የለበትም። ለማንኛውም ግን በሌላ የሆነ ነገር ከሆነ ዝናና ማህሌት ናቸው ተጠያቂ ሊሆኑ የሚችሉት። በማለትም ለዳጣ ጉዳዩን ነግሯታል። እንግዲህ በስከ መጨረሻም ሞገሴ ከዝናና ከማህሌትም ሩጦ ለማምለጥ ሙከራ እያደረገ ነው። በስከ መጨረሻ ሙከራው እየተሳካለት ይመስላል። እርግጥ አሁን ከፍተኛ የሆነ ስጋት ያደረበት ምናልባትም ሉላን ያለችበትን አካባቢ ካወቁ ሊወስዷት ይችላሉ የሚል ፍራቻ እንዳለውም ገልጾላታል። እስከ መጨረሻም ሞገሴን ዝናና ማህሌት ሊይዙት ይችላሉ ወይስ እንደዛ ሩጦ ያመልጣል? የእናንተን ሀሳብ አስተያየታችሁን ለግሱኝ። ሉላስ ተመልሳ ዝና ቤት ትገኘሆን? እስኪ አብረን ሁሉንም እናየዋለን። እኔ በበኩሌ ግን ናና ማህሌት በፍጹም አይሳካላቸውም። በእርግጥ አሁን ዝና በነገሮች ሁሉ ይረዳኛል በማለት ከስር ከስሩ እያለች የምትገኘው ማህሌትም ፍራታ እንዳለችውም ተጠቅሞ የሚጥላት ይመስላል። እናንተስ ምን ትላላችሁ? የዛሬው ክፍል ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ብሮት ካበስኳችሁ ባይ ባይ።